ኢምፖርታንት አይደለም። አሁን እዚህ ላይ የሚሰርቡኝ ሰዎች ለኔ ክርስቶስን ማምዬ ልጆቿ ሰላም ናቸው፣ እኔ ሰላም ነኝ፣ የምኖርበት አካባቢው ቤቱ ምናምን ሰላም ነው ቢሉ እየተከፈለ ነው። ልጆቿ ቴኬር እየተደረጉ ነው። ከሰው ምንም ነገር ኤክስፔክት እያደረገች አይደለም። ማይንዷ ሰላም ነው። የሚጨቀጭቃት የለም፣ ተኝቶ ፈሱን እየፈሳ የለም፣ ሰክሮ የሚያንኳኳብኝ የለም። ምን የለ ዳሴት

ጣም የታው እንደ ትናንት ነው። እርግጥ እሽት አርጌ ነው አራት ሰዓት የረገጥኩ ያለ ምንም ረፍት ስቴጅ ሚመራ እንኳን እንደዛ ስቴጁን አይመራውም። እንደዛ ነው አሁን ሁለት ቀን ባረግባችሁ ያስጠላችኋል። እጭ ትናንት እንደዚህ ዛሬ ቅድምም መልስ መስጠት ስላለብኝ ነው እንጂ አስጠላኛል። እኔ ሙዴ ሲሆን ነው አንድ ነገር ማድረግ አንዳንዴ ግን መዝሙር ሲሰሙ ጥሩም መጥፎም ያሳለፋችሁት ነገር ታስቡት እና ያላችሁበትን ቦታ ስታቁት፣ ደስ አይላችሁም? ይላችኋል? አይላችሁም? ስትወድቁ ለምን እንዲሆን ብለን እናለቅሳለን። ደና ሁነን ደግሞ ጤነኛ ሆነን ቁጭ ብለን ስናየው ደግሞ፣ እኔ ሁሌ መዝሙር ስሰማ እንዴት ከስክራች ልጆችን እንደዚህ እንዴት ደረስኩኝ ይላሉ። አንዳንዴ አያስበር ነው የምላችሁ አሁን ዴይ ዶ ኖ ሀብ ቱ ቴክ ር ኪድስ እንዴት ስትወልዱ እንዳለ ምናምን ያንን ነገር ነው። ብዙ ጊዜ ማስበውና እኔ ሁሌ መዝሙር ስሰማ በጣም በጣም ስሰማ ያሳለፍኩትን ነገር አስበዋለሁ ቁጭ ብዬና ምንም የጎደለኝ ነገር የለም ብዬ ለራሴ ራሴ መልስ ሰጠዋለሁ። ማርያምን ነው ላችሁ ይ ዶንት ኖው ሃው ቱ ዱ ኤኒቲንግ ጋይስ ልጅ ስትወልዱ እንዴት መሆን እንዳለባችሁ ያሳለፋችሁ ትስትራንግላል እርጉዙ ናችሁ ምንም ያን ጊዜ አልፎ ልክ ልጆቻችሁ ደግሞ ደርሰው ትምህርት ቤት ሄደው እናንተን ቁጭ ብኪ እንዴት ይሳወራ? አምላኪ ላንተ ምን ይሳናል? አልከሰርኩም አተረፍኩኝ እንጂ ይላል። ወንበር አይደለሽም ያለሽ ደህና ነሽ። አንቺ ነሽ እንደ መታወቂያ መሰጭው ኦኬ አይደለሁም እውነቱን ነው። የሆኒ እነ ማሜ እነ ማሜ የወጡ አሁን ሌሎቻችሁ ልትቆጣጠሩ ትፈልጋላችሁ ብሏል። አንዳንዴ እኮ የሆኒ ማኛ ክርስቶስን አንጀት ርስ እኮ ነው የሚያደርግ ሲናገር ትንሽ ቅመም የሚጨምርበት ታይም አለ። ያን የስራው ባህሪ ነው። ግን አንዳንዴ ብዙ አይቼዋለሁ፣ በእኔም ሳይሆን በሌላ ሰው አይቼዋለሁ። እውነትን ይናገራል። ከስንት አንዴ ሊጨምር ይችላል፣ ያው ሁሉም ሰው እንደሚያደርገው ነው። ነቲንግ ኒውስ ግን እውነቱ እንደሚናገር ትክክለኛው ነው። ሰው ወጦ እየሸሸ ይሄ በጓሮ የገባው መግባት ይፈልጋል አለ ትናንትና። አንጀቴ እናያራስገኝ ይሆን ይ ለዚህ አባባል እመጣለሁ። እመጣለሁ አንዳንዴ እንደዚህ አንጀታችሁን እርስ ሲያደርጋችሁ ወስዳችሁ እናንተም በሆነ ነገር እርስ ማድረግ አለብን። እኔ ማር ላኪር ኮንፊደንስ ያልሽኝ ቴንኪዩ ለአባባልሽ ግን እያየሻቸው እነ ጉርድ በርሚል እነ ዝንጅብል ፊት እነ ወንጨት ፊት እነ ፓስፖርት ፊት የፓስፖርት ፎቶ የመሰለ ፎቶቻቸውን ከተቀመጡበት የማይነሱ ቁጭ ብለው እኛ ያያሉ እኮ ኮንፊደንስ ኑሯቸዋል። እንኳን እነሱ ምን ምን ነው? ኢትዮጵያማ ቤታችን ከአሜሪካ ስትመጣ ለአንድ ሳምንት ነው፣ ሁለት ሳምንት። ጓደኛዬ ሁለት ሳምንት ሁለት ሳምንት ወዲያው እንደመጣች እኔን ያየችኝ። ጋይስ ያኔ እኔ ያሉ እንደርኩ ቦይፍሬንድ ነበረኝ። እንግዲህ ያኔ ጓደኛዬ ደጅዬ ጋር ነው ኢትዮጵያ በቃ እዛው እንደመጣሁ ነው። ቦይፍሬንድ የለም እኔ የለም በዛ ሰዓት ስራ ነው የነበረ አ ጓደኛዬ አስራ ስድስት ሰዓት ነበር እሷ አስራ ስድስት ሰዓት ማታ ክለብ እንወጣ ነበር፣ ደስ ይል ነበር። በስመ አብ ከስራ አስራ ስድስት ሰዓት ሰርቼ። እኔ እኮ ታጋይ ነኝ። እውነትም ጓደኝ እታገላለሁ። እችን ህይወት እንደኔ የታገላት የለም። በጣም ለዛ እኮ ታግለሻለሽ። ከዛ መጣች። ከኢትዮጵያ ስትመጣ ሁለት ሳምንት ከኔ ጋር አረፈች። ከዛ አሜሪካን በጣም ያስጠላል አለች፣ ምናምን። ሶኬ ትንሽ ቀዝቀዝ በይ ትለምጂዋለሽ። እኛም እንዲኔ የለምር ካርድ እየደወልሽ እያወራሽ በዛ ሰዓታ፣ ስካይፒ ነበር መሰል፣ ጓደኛ። እንደዛ እንደዛ አይነት ነገር ነው የነበረው እና ላይክ ጥሩ ታይም ነበረን። ነው ይሄ የውሸት ጓደኛ ምናምን የምትሉት አሁን ጓደኛ፣ ይሄ አርቲቡርቲ የግሩፕ ጓደኛ፣ የጥቅም ጓደኛ ምናምን አይደለም። የልጅነታችን የሰፈራችን ልጆች ምናምን እንደዚህ ነው፣ በቃ እኛ ጓደኝነታችን እንጂ፣ እዚህ አርቲቡርቲ ተከባበ እንትናን ይዟዋለሁ እንትናን ይዟዋለሁ የምትባባሉ ነው ጓደኝነት የእናንተ። ያው የጓደኝነትን ጥግ አይተንበታልኛ፣ ፍቅር የሰፈር ልጅ ምን እንደሆነ እስማ ጥሩ ጊዜ ነበር እኮ ጥሩ ጊዜ ቀላል ጥሩ ጊዜ ጓደኛ አሁን እኮ በጣም የሚያስጠላው እኔ ምን ደስ እንደሚዘግሽ ምቀኝነት የለም በቃ ምንም ነገር ጓደኛ ስለ ጓደኛ ስታወራ ጥሩ ነገር ነው ማታ የተደረገ ጠዋት እራሱ አይደገምም እኔ አላስታውስም ጓደኛ ጭራሽ ምንም ነገር እንዲያውም እኔ ብዙ ጊዜ በሙዳቸው አልሄድም የነበር እነሱ ሲዝናኑ ብዙ እንትን ማውጣት ብዙ እኮ ደስ አይለኝም ካስታወሽ ነበር ጓደኛ አንዳንዴ ነው የምትወጪው፣ ከኛ ጋር እኔ እና ስንታየ ነው የምንወጣው። ጓደኛዬ እንጆይ ማድረግ በጣም ነው የምትወደው። በጣም እኔ ክለብ አልወድም እኔ ክለብ በጣም ነው የምወደው። አዎ ጓደኛዬ በጣም ኤንጆይ ታደርጋለች በጣም ከስንታየ ጋር ትዝ ይላል። አዎ ደስ ደስ የሚል ጊዜ ነበር። አንኳን የለም አሉ እንዴ ጓደኛዬ ይታየኛል። ዝነጣሽ እራሱ ምናምን ጓደኛ በጣም አይለኛል። ዘናጭ ነች የነበረችው። እዛ ጠይቁ ወንዶች ናቸው። በእናት አባቷም አንድ ሴት ናት። ሌላ ሴት አለች ግን አንድ እሷ ናት። ጓደኛ አንድ ዜ ትዝ የሚለኝ እህቷ አለች። በእናት ነው በአባት የሚገናኙና ልብስ ምናምን ስታመጣላት አሜሪካ ስታመጣላት ይመጣላታል፣ ልብስ የማይመጣላት ነገር የለም። ጓደኛዬ እኛ እኮ ልብስን እዚህ መጠን አላየነውም። ንገሪያቸው በናት ከዛ ጓደኛዬም ትላለች እኔ ደህና ነኝ እንጂ ጢባ ጢቦ መጫወቻ ነኝ። እንደ መቀለጃ አረጉን እኮ እዛ እየመጡ ትለን ጓደኛዬ። ትዝ የሚለኝ አባባልሽ እንደኛ ደህና ነን እንጂ መቀለጃ ነን እንዴ ትላለች። እህቷ ከአሜሪካ መጣ እኮ ነው ጓደኛዬ፣ እንትን ስትልባት ትወዲሽ እኮ ስቲል ስታሁን ትጠይቀኛለሽ፣ ወደ ዘናንሽ ትለኛልሽ ደህና ናታ አደች ሲስ ቢሪፉል። ደግሞ እኮ በጣም ሀምብል የሆነች ሴት ነች ደስ የምትል በስማ። እኛም አቀልደናል እኮ ጓደኛ፣ በፍቅር ስትመጡ በፍቅር ነው የምናስተናግዳችሁ አይደል ጓደኛ። በጣምም ስትመጡ ግሩፕ ምናምን የምትሉት ነገር አልፈንበታል። እኛም ጓደኛያ ግን ይሄ የክፋት ጥግ ነገር የለንም። ሰውን ለመበደል ምናምን ነው። ናፍቆቱ ነው ያስቸገረን። ራሱ አሁን ያወቅኩት ድሮ ጓደኛ ጋ የለም የለም እንደ አሁን አምናችሁ የምታወሩት ሰው እንኳን የለም። በፊት እኮ የፈለገ ብታረጊ እንኳን ደግሞ እንደዚህ፣ ኧረ ጭራሽ የለም፣ ወሬ ራሱ የለም። እኛ ጋር እንደዚህ ዓይነት ነገር፣ ምንም ነገር፣ አንድ ቀን ተጣልተን አናውቅም። ከምናውቅም የእውነት ለማውራት እንደውም እዚህ አሜሪካ ከመጣን በኋላ ኬርለስ ያው እኔም የራሴን ስለሆንኩኝ እሷም የራሷ ላይፍ ያለ ብዙም አንደዋወልም። ያው እኔ ሚዲያ ላይ ነው እንደምታዩ እንጂ ተጣልተን እንኳን አናቅም። ማርያምን ነው ምላቸው። እኛ ቤት እኔ ከተጣለው እነሱ ቤት ይሄዳሉ፣ አድራለሁ። እሷም እንደዛው ቤቷ ችግር ከተፈጠረባት እኛ ቤት ትመጣለች። ልክ እንደዚህ ነው፣ በቃ እኛ እና አይተናል። የጓደኝነትን ጥግም አይተናል። ይሄ ላይክ በገንዘብ ሳይሆን በጥቅም ሳይሆን ትክክለኛ ሪል የልጅነት ጓደኛ ነው፣ ጓደኛ በቃ አብራችሁ ያሳለፋችሁ ስንት ነገር፣ እናንተን ማንነታችሁ ነው የሚያውቁ እንጂ እዚህ ቲክታክ ላይ መጠ ጓደኛ፣ ያለ እሷ ብዙ ነገር አድጋልኛለች ሁናልኛለች፣ የውሸት ላይፍ ነው ጋይስ። ትክክለኛ የልጅነት ጓደኛ ነው፣ ጓደኛ በቃ አብሮ አደግክ እኔ አሁን ክርስቶስን አብሮ ያደጉ ሰዎች የሚመስሉኝ የእናት አባቴ ልጆች ነው የሚመስሉኝ። ዝም ብዬ በቃ በዚህ በሚዲያ የክፋትን ጥግ ስለማየው አብሮ ያደግን ምንም አትዋሸው፣ አንተ አደብቀውም በቃ ትታወራ። ራሱ ጓደኛ ሄድሽ እንዲ ፍሬ ጋር ትገናኛለች። ፍሬ ፍሬ ፍሬ ነው የለችም። እና ቁርስ ተበላ፣ ቁርስ ተደላ፣ ቡና እየተፈላ ነው። ምን ተበላ? ስለፈፈ አ እንጀራ ትጋግራለሽ እኮ። እንጀራ ጋግራለሁ። በቃ እኔ ሁሉም ነገር ማድረግ ነው እኮ፣ ካደርጋለሁ፣ ጋግራለሁ። ሞያ ማን ደሞ ይጥፋናል? ጎንደር የሆነ አሁን ነው የት ይጠፋል? ትያለሽ አይ አሪፍ ነው አድገውልሻል ጓደኛዬ ናቸው ነው ይገርሽ ማርያምን ትምህርት ቤት መግባት ሶስት አመት ሶስት አመት አራት አመቱ አራት አራት አያስገቡም እንዴ በሶስት እኮ ያስገባሉ አንዳንዶች ከዚህ በአራት ነው በአራት ነው ኦልሞስት ስንት አመቱ ነው አሁን ሶስት ሴፕቴምበር ላይ ነው የተወለደው አዎ ሴፕቴምበር ነው ሶስት ወር ከምናምኑ፣ መልስ ከሁለት ወር ድደርቅ ነው ገለ አይዞሽ፣ አይዞሽ። ስምንት አስር ወር ነው ሚቀርሽ ግሬ ነው ከነ መዞር ምናምን፣ ከዛ ሚደርስ ነው። አንዱን እጅ አንዱ ብቻ ይቀራል። አንዱን ይዘሽ መዞር ነው ወዲያው፣ አሁን ባናቱ ላይ ካልደገምሽበት በስተቀር ነው። ይዘሽ ነው እያወራሽኝ አለሽ ወይ ትያታለሽ

ምን ኧረ በስመ አብ አንቺ ሀሳብ የለሽም ጓደኛዬ ስድስት አራት ወይ ስድስት ከዚህ በላይ ስድስት ተጨምሮ አስባችሁ አራት ተጨምሮ አስባችሁታ ጋይስ ጎብጠሽ መሄድሽ ነው ጓደኛዬ ችግርማ የለውም ግን እስናት ኢዚ አይ ዶንት ኖ ኔ እስ ናት ኢዚ ነው የምለው። በራሴ እንዳየሁት ደግሞ ደሞ እያደጉ ይመጡ ነው እኮ ሃርድ ይላል ብዙ ሰው ጓደኛዬ ይከታ አራት እንኳን ስገድ አራት ሶኬ ብለን ነው አዋረ ጓደኛዬ ሞኛቱ አንዳንዴም ለመኖር ማሰብ ጥሩ ነው። እኔ እንትን ኖሯል ነው እኔ እኔ ደክሞኛል። ሁለቱ ራሱ ከባድ ነው። አሁን እዚህ ሀገር አንድም ከባድ ነው እና በፊት ሁላችን የምንለው ነገር ነው። ልጅ ልጅ ጥሩ ነገር ነው፣ ግን አንዳንዴ በመብዛት ሳይሆን ለራሳችንም ማሰብ አለብን። ምስማ 100% ስለ አንቺ ሳይሆን ወንድ ልጅ ቤትን ቢኖርም በቃ ሴት ልጅ ናት፣ ሞር ሬስፖንሲቢሊቲ የምትወስደው ቤት እና ስድስት ሲሆን ደግሞ ጓደኛዬን ሳልኳት ማለት ሰው መብቱ ነው መውለድ ማንም አትውለዱ ማለት አይችልም። ግን አንዳንድ ምንድን ነው አንድ ልጅ በመጣ ቁጥር ሰውነታችን ላይ ምን ያህል ነገር እንደሚወሰድ ወይ እንደሚጨምርብን እዩት። ዝም ብላችሁ እየጨመረ እየቀነሰ ነው የሚመጣ ነገሩ ነው ማለት ነው። አንዳንዱ ደግሞ አንድን የሚያደርገው አለ። እናት የስምንት ልጅ ወልዶ ምንም አይመስለው፣ ግን ቀላል አይደለም አሁን

እንደ እንትኔ ነው መኖር የምችለው፣ እንደ ጭንቅላቴ እንደ ለምሳሌ እኔ ሞር ደግሞ ባለቤቴ ልጅ ይወዳል፣ እንደ ጭንቅላቴ እንጂ ጭንቅላቴን እያጠበኩኝ መውለድ አልችልም። እኔ ጓደኛዬ ነው እንደው በጣም በፍቅር ስክር አድርጎኝ ካልወለድሽልኝ የሚል ካልሆነ በስተቀር እኔ ስራ ብዬ ልውለድ ብዬ አይካንት ከዚህ በኋላ ምና በሁለት ልጅ እጄን ሰጥቷል ጓደኛ እኔ ነኝ ማቃጣሪ ነኝ መልዋት ልጅኮ ማንም ልጅኮ ማንም ሰው እንትን አይልም ጋይስ አይጠግብም ልጆች አይጠገቡም ግን አንዳንዴ ደግሞ ወርዝ ያረጋል አያረግም የሚለው ነገር ነው ሰው ለማኖር አንቺ መሞት የለብሽም ያለንን እግዚአብሔር የሰጠንን ቴንክስ ጋር ይብለን አንዳንድ ሰው አሁን በሴት በወንድ ጾታ የሚያምን አለ። ሴት ልጅ ወንድ ልጅ ነው። እኔ አሁን ኦፍኮርስ ብዙ ሰው ሴት ልጅ ሊወድ ይችላል ወንድ ልጅ ሊወድ ይችላል። ልጅ ልጅ ነው። ዳዝ መረር ማተራ አያደርግም ጾታ፣ ጋይስ ግን አንዳንዴ ምንድን ነው፣ እኔ ሴት ወንድ አለኝ ሴት ስጠኝ ብዬ አንድ ቀን ጠይቄ አላውቅም። ፈጣሪ ከካሜራም በስተጀርባ ወሬመር ጠይቄ አላውቅም። በ እንዲያውም ቤቢ ቦይ ደስ ይሉኛል በጣም። ሴት እጠላለሁ እያልኩ አይደለም ጋይስ በቃ አይዶንት ኖ፣ በእነሱ ስላየው ነው መሰለኝ። ኤክስፒሪየንሱን አላውቅም። የልጅ የሴት ልጅ ደግሞ ስለማላውቀው ነው። ግን በቃ እኔ ፌቨራይቲ ወንዶች ናቸው፣ ቤቢ ቦዮች። ጓደኛዬ ሴት ትፈልጊያለሽ ወይስ ዝም ብለሽ ነው? ቤትሽ ወፍ አለ እንዴ? ማን? እኔ ቤት ነው ጓደኛ ያለ እንዴ? ወፍ ነው መብራት ሜይ ቢ እንትን ጥጥ ሲሉ ሰምቶ ይሆናል። የእንትን የኔ ባትሪ አልጠፋም፣ ልጅ ይሆናል ይጨው እንጂ። ኦኬ ያልመልስልሽ፣ ወይዘሪት አጆሮሽን ይጃባርሻሉ፣ እንዳትመለሽ እዚህ ቤት የእኔ ፊት ነው። የአንቺ ፊት ነው። የፋራ ፊት የሚመስል ሜክፕ እንኳ እንዴት መቀባት እንዳለባችሁ ማጠቁ ለፍዳዱች ታጥባችሁ ማጸዱ። ጠርጠርስቃኝ ነገር ሰውን ፋራ ሲሉ ገብታችሁ ስትዋቸው ኤርፓዷን ከአንገቷ እስከ ጆሮ ግንዷ የሰቀለች ስትያት፣ ስድስት አይነት መጥረጊያ ይዛ የቆመች በቃ ህይወትን። አምላኬ ይህን መጥረጊያ አስለቅቀኝ ወይ አስዘኝ አይነት ከዛሳ ትልሻለች። እኔ እኮ በጣም እኮ የሚገርሙኝ ክርስቶስን ምን ከምን ጋር መለበስ እንዳለበት እንኳን ማያውቁ። እኔ አራት ሴት ነው መውለድ የመፈልገው። ሁለት ደርሺ፣ ሁለቱም ወንዶች ናቸው። እቀጥላለሁ። ኦኬ፣ ያ አራት ኖርማል ነው ብለን እናስባለን። አስርም እኮ መውለድ ይችላል የሰው ልጅ ግን ካለው ኑሮ በዚያውን በዚህ ሰዓት በጣም ስቱ ሃርድ ነው፣ ጋይስ ብዙ ዋጋ ያስከፍላሉ። በዚህ ሰዓት ቢኮዝ ሰዎች ብዙ ነገሩ ሴቶች ላይ ስለሚጣል ማለት ነው። በጣም በፉንቃ የዘረረኝ ሰው ካልሆነ በስተቀር አይ ዶንት ቲንክ ሶ። ጓደኛዬ የምወልድለት ሰው ዋጋ ሚያስከፍል መሆን አለበት ዝም ዝብሎ ሰዓምታ ያ ልጅ ሲወለድ ቀላል አይደለም ጋይስ። በጣም የምትወሉት ሰው ወይ ዋጋ የሚያስከፍላችሁ ሰው መሆን አለበት። በቃ የምትወሉለት ሰው ባይዘ ወይ የምትወሉላቸው ምትወሉል ሴት ወይ የምትወልድበት ወንድ ቀራትሽን አሳልፈን የሰጠነው መሆን አለበት እንጂ ተኝተን ስለተነሳን ብቻ አይደለም ጋይስ። ይህ ሰው ይገባዋል አይገባውም ማለት አለብን። አንዳንዴ ምስቴክ ሁለት ሶስት አራት አይሰራም ምስቴክ ጋይስ በልጅ የተነሳ ኔቨር አጌን እኔ ዝም ብሎ መውለድን ነው ሚስቴክ ማልሰራው በህይወቴ፣ በቃ አልሰራም ብያ ልኩት ነገር ቢኖር ይሄ ነው። መውለዴማ ነው ነው መውለዴንማ እንደ እንትን አላየሁም። ግን ጓደኛ፣ አንዳንዴ ማለት ነው ከኤክስፕሪንስሽ የምትማሪው ነገር አለ። ዝም ብለን ስለተኛ ለምትወጂው ሰው የምታከዱ ሰው ነው የወለድሽው። እስና አባውት ዛ ያን አይደለም ማውራሽ አሁን። አንዳንዴ በህይወትሽ ተለያይተሽ ሜይ ቢ በላይፍሽ ሌላ ሰው ሊመጣ ይችላል። ሌላ ሰው ሲመጣ ዋዘ በነፊት በነፊት ስልሽ ይሄ ፋይናንሻል የገንዘብ የምናምን አይደለም። ምንድን ነው የምትወልጂበት፣ ዋዘ ፖይንት ፖይንቱን ማወቅ አለብሽ። ዝም ብለሽ ለመኖር ወይ ስለተኛሽ ወይ ስለሚያስፈልገው አይደለም። ይህ ሰው ምንድን ነው እንትኑ ብለሽ መጠየቅ አለብሽ። ያሰው አብረሽ ሲኖር ደግሞ ግን እንዴት ነው ደግሞ ልጅ ይፈልጋል፣ እንደዚህ ብሎ ምስቴክ ለመስራት መሮጥም አያስፈልግም። ልጆች ስታዩ እንዴት ነው ምን ዓይነት ስሜት ይሰማሻል? በጣም ደስ ነው የሚልሽ። ሁሌ እንዴት ነው የምታረጊያቸው? እነሱ ደስ ሲለኝ እኮ ታዲያ። እኔም እንዴት መደሰትሽ እኮ አይደለም፣ እንዴት ነው ያሳደግሻቸው ብለሽ ደግሞ ማሰብ አለብሽ። ጓደኛዬ የሆነ ስታሳደጊያቸው የተደናገረሽ ሰዓት የለም። ባልሽም ቁጭ ብሎ አሁን አንዳንድ ሂጂ የብረሪ ጩይ የሚልሽ ታይም የለ። ካለ ወደ እነ ቤት ነው ለማንሰራ ወጥቼ ቤት ላይ ስለምሆን እንደዚያ ነው። ትክክል ነሽ ማሚዬ በጣም ያ ወንዶቹ ማለት ነው። ዛሬ በላይፍሽ ያለ ወንድም እስና ባውዩ ስላንቺ አይደለም ጓደኛዬ፣ እኔ ማውራው በሕይወታችን ዝም ብለን ለመውለድ ሳይሆን ለመኖር ነው መውለድ ያለብን። ለመኖር የለም፣ ለመኖር ነው እንጂ ለመሞት አልወልድም። እኔ በቃኝ፣ አምግድ ኢናፍ ያሉኝ፣ በቃ እነዚህን ይባርክልኝ። ይቻላል ጋይስ። ብዙ ሰው መውለድ ከፈለግሽ፣ አንዳንዱ ሰው ወንድ ስትወልጅለት ሴት ነው የምፈልግ ይላል። አንድ ስትወልጂ ሁለተኛ ወንድ ብደግሚ ይልሻል። በፉንካ ኦኬ ብለሽ ሁለትም ስትወልጂ ከሁለቱም ሳትሆኚ እራስሽ እየተሰቃየሽ ታሳድጊያታለሽ። ከዛ ሴት ደግሞ ፈልጋለሁ ይላል። ወይ ሴቷ ላይስ ኖ ኖ ኖ ኔቨር አጌን ምስቴክ ትይዋለሽ ያው እስናት ይዚ ጋይስ ትክክለኛ ራሳችን ቁጭ ብለን ካሰብነው መውለድ መውለዳችን ብቻ ሳይሆን ቀላል አይደለም። በቃ ለእዛ ነው እኔ ብዙ ጊዜ ልጆች ዋጋ ተከፍሎባቸዋል ምል ከብዙ ነገራችን ተወስዶብናል። ቀላል ነው እንደ እኔ የአራት ዓመት እኮ ቤት ውስጥ ቁጭ ብያለሁ ይዝልኛ አጥቼ። እስናት ይዚ ጋይስ እኔ አሁን ቁጭ ብዬ እንደ ሳወራ ስታዩኝ በቃ እንትን ያልኩበትን ታይም ትንሽ ሪላክስ ማድረግ አለብኝ፣ በቃ እንጂ ተንደርድረሽ እኮ ስድስት ሰባት ሰዓት ለመስራት እኮ ወጥሽ ሰርተሽ ትመጨርሽ እኮ ሜክ አድርገሽ ዝም ብለሽ ሁለት መቶ ሶስት መቶ ብር። ጓደኛዬ አሁን ማንም የለም ፍሪ ነው ቤቱ ሰርቼ መምጣት እችላለሁ። ግን ብዙ ክላውድድ ታይምን ያጠፋውታል ጭንቅላቴ ላይ እቃቴ የተወሰደብኝ። አይ ኒድ ሪላክስ ጋይስ ማይንዴ ላይ ለትንሽ

በጣም ይደክማል ጋይስ፣ በጣም ነው የሚደክመው። እስና ኢዚ ኢዚ አይደለም ልጅ ማሳደግ ጋይስ። ይህን ደግሞ የሚያውቀው ትክክለኛ ቦታው ላይ ለልጆቹ ያሳደገ ነው። ልጆች ለብሰው ስለሄዱ ስለበንዱ ስላሉ አይደለም ስለበንዱም ስለጠጡ አንቺ ስላለሽ ነው የበሉትም የጠጡትም ጋይስ። አንዳንድ ሰው ቡጥርር ብሎ ስለልጅ ማሳደግን የማያውቅ ሰው፣ ምግብ ማብላት ብቻ አይደለም ልጅን ይላሉ እንደ ለልጅሽ ምኮ ተነስተሽ ምሰሪው አንቺ ስለሆንሽ ነው። ኢማጂን ላይክ ልጆች ምግብ ተሰርቶ ካልተሰጣቸው ፋሲሊቲ ካልተሟላ ትምህርት ቤት ካልሄዱ የሚተኛበትን ቦታ በደንብ አጥበሽ አንጥፈሽ ካላስተኛሹ ምንድን ነው ታዲያ? ከዚህ ውጭ ምን ታደረጉላቸዋላችሁ? ልጆችን ወስደሽ ማጫወቻ ታጫውቸዋለሽ። ቁጭ አርገሽ ጊዜ ስጡ። ሙሉ ሙሉ ጊዜውን እንሰጣለን ብላችሁ የምታስቁ ሰዎች፣ የምታስቁኝ፣ ሞባይል ሰጠሽ እኔን ቁጭ በሽ የምታይኝ ሴት እና እናት ኢዚ ኤቭሪቲንግ ነው የምላችሁ? ግን ስለ ልጅ የማያውቅ ሰው ቁጭ ብሎ አድቫይስ ቢሰጥሽ ማንም አይቀበልም። ይሄን ጓደኛዬ፣ ለመደንዘዝ ሳይሆን መኖር ያለብሽ ለመንቃት ነው። ልጆችሽ፣ ውበቶችሽ፣ ጌጦችሽ ናቸው ሁሉ ነገርሽ። ግን አንዳንዴ ሚዛናዊ መሆን አለብን። ቁጭ ብለን ማሰብ አለብን። ለምንድን ነው ማድረገው ያስፈልገኛል? ሶስተኛ ልጅ ስለሚያስፈልገኝ ነው። በቃ የሆነ የሚያግዘኝ ነገር አለው ሶስተኛ ልጅ ቢመጣ፣ ወይስ መድገሜ ምንድን ነው ላይክ ብለን ማሰብ አለበት። ጊዜ አለና ታይሞ አለን። ያሳለፍነው ነገር ኤክስፕሪያንስ ነው፣ ቻፕተር ነው እየገለጥን የምናየው ዘይ ዶን ኬር። አንዳንድ ሰው ምንም ብቶኝ፣ እንዲያውም አንዳንድ ሰው ተመልሶ ሊወልድብሽ የሚፈልገው አልቀበርኳትም ብሎ ይመስለኛል በቃ እንዴት ቁማ ሄደች መቀበር አለባት ሚሉ ይመስሉኛል። ተመልሰው ሲመጡ ረፈስን የምሬን እኮ ነው። ቁመሽ ነቃ ደንገጥ ስቲ በቃ ሶስተኛ ሳቅፎች ደግሞ ነመስጤ ባቡጃ ብሎ አንቺ ደግሞ ሰቅሰቅ ብለሽ ታለቅሻለሽ። ኤክስፕሪየንሱ አለሽ። አጥዩ አጥዩ ምን አታረጊ፣ ታሳድጊያታለሽ፣ ታሳድጊያታለሽ ዳሴት ያኔ ኢኮኖሚ ቀለድብሽ፣ ጓደኛ ኢኮኖሚ ጫውቱብሽ። ወይኔ ወይኔ፣ በተለይ እንደዚህ ማርገዝሽን አንቆ ሶስት ወር ሁለት ወር ከሆነሽ በኋላ ያኔ ተይዘሻል። የትም ሄጃ የለሽም ጓደኛ፣ የትም ሄጃ የለሽም። ሶ አንድ ሶስት አራቴ ቆም ብለን ማሰብ አለብን። ቤት ውስጥ ብንሆን ጭቅጭቅ ይኖራል፣ ምን ይኖራል፣ ግን ቁጭ ብለን ማሰብ አለብን። ወይ ደግሞ ያንን ነገር ሶስተኛ ልጅ ስታመጪ ስታ ስናመጣ ሁላችንም ማሰብ አለብን። ምንድን ነው ለምንድን ነው ያመጣት ብዬ ማሰብ አለብኝ እኔ። ለራሴ ሌራሴን ነው ኦፒኒዬን የምናገረው ጋይስ። ወይ የተሻለ ሰው መሆን አለበት ወይ ያ ሶስተኛ የሚወለድለት ሰው ደግሞ ከነበረው ሶስት አራት አምስት ስቴፕ መሄድ አለበት ሶስተኛ ለመውለድ።